የሩሲያ ፕሬዝዳንት ቭላዲሚር ፑቲን በፍጥነት ተኩስ አቁም የሚባለውን ነገር እንደማይስማሙበት ተናገሩ። ፑቲን ከትራምፕ ጋር ባደረጉት የስልክ ውይይት የዩክሬን የኃይል ማመንጫን ላለመምታት ግን መስማማታቸው ተዘግቧል። ፕሬዝዳንት ቭላዲሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬንን የኃይል ማመንጫዎች ላለመምታት ቃል ገብተዋል ተብሏል። ፑቲን ይህን ያሉት ከአሜሪካዎቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ይህ የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ያረቀቁት ነው ተብሏል። ፑቲን እንዳሉት ይህን ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉት የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው ብለዋል። የዩክሬን አጋር የሆኑ የአውሮፓውያኑ ሀገራት ከዚህ ቀደም ይህንን የፑቲን ቅድመ ሁኔታ እንደማይቀበሉትም ማስታውቀው ነበር። በሳዑዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊየትኮቭ ተናግረዋል። ሩሲያ ከስድስት ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርስክ ግዛት በቅርቡ ካካሄደችው ዘመቻ ማስለቀቅም ችላለች። ማክሰኞ ዕለት ትራምፕ እና ፑቲን ካደረጉት የስልክ ልውውጥ በኋላ አሜሪካ ባለፈው ሳምንት ስታሳይ የነበረው አቋም የለወጠች ይመስላል። ነገር ግን ሁለቱ መሪዎች ጦርነቱን ለመግታት ተጨማሪ ንግግሮች እንደሚያሹ መስማማታቸውም ተሰምቷል። ባለፈው ሳምንት ማክሰኞ ጅዳ የተገኙት የአሜሪካ ልዑካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የሰላሳ ቀናት የተኩስ አቁም ስምምነት እንዲፈርሙ ማሳመናቸውም ይታወሳል። ፕሬዚዳንት ቮሎዲሚር ዘለንስኪ ለኦፊሲያላዊ ጉብኝት ወደ ፊንላንድ መሄድና ሄልሲንኪ ያቀኑ ሲሆን ዩክሬን የኃይል አማራጮች ያካተተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ተናግረው፣ ነገር ግን ተጨማሪ መረጃዎች እንደሚፈልጉ አስታውቀዋል። ዘለንስኪ ዘለንስኪ ከሰሞኑ በዩክሬን የድሮንና የድሮን ናዳ እያወረዱ ያሉት ፑቲንን የተኩስ አቁም ማድረግ አይፈልጉም ሲሉም ወቅሰዋል። ከሰሞኑ ሩሲያ ባካሄደችው የድሮን ጥቃት ኢላማ ከተደረጉት መካከል ሱሚ የሚገኝ ሆስፒታልና በስሎሲያንስክ የሚገኙ የኃይል ማመንጫዎች ይገኙበታል። በሚያሳዝን ሁኔታ ኢላማ የተደረጉ ቦታዎች አሉ። በተለይ ደግሞ በሰላማዊ ዜጋ ጥቅም ላይ የሚውሉ መሰረተ ልማቶች። ዛሬ ፑቲን የተኩስ አቁም ስምምነቱን እንደማይቀበሉ ተናግረዋል ሲሉ ዘሌንስኪ በኤክስ ገጻቸው ጽፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከፑቲን ጋር የነበራቸው የስልክ ልውውጥ በጣም መልካምና ውጤታማ እንደነበር ጽፈው ለሁል ጊዜ የኃይል ማመንጫዎች ላይ ጥቃት እንዳይሰነዘር ከስምምነት እንደተደረሰ፣ በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይት እንደሚቀጥልም ጽፈዋል። 80 በመቶ የሚሆኑት የዩክሬን የኃይል ማመንጫ መሰረተ ልማቶች በሩሲያ የቦምብ ጥቃቶች መውደማቸው ዘለንስኪ ባለፈው መስከረም መናገራቸውም ይታወሳል።